ዛሬ በጣም አስገራሚ ነገር እነግራቸዋለሁ። በጣም ደስ የሚል ነው። ለሀገራችን ተስፋ፣ ለትውልዱ ተስፋ ይፈልጋል። ኢትዮጵያችን በአሜሪካና በቻይና መካከል ፍጥጫ እየተከናወነባት ወይም የተፋጠጡበት አንድ የማዕድን ስፍራ በጣም ጥቅጥቅ ያለ የይዘቱ መጠን በጣም ብዙ የሆነበትን የማዕድን ቦታ ተገኝተዋል። ዋይት ጎልድ ይባላል ነጩ ወርቅ በሚባል ነው የሚታወቀው። ይህም ሊቲየም ባትሪዎች ማምረቻ ንጥረ ግብአቶች ናቸው። እነዚህ በጣም ተፈላጊ የሚባሉ ናቸው። እንደምታውቁት ሊቲየም ባትሪዎች በዓለማችን ላይ አሁን ዓለማችን እየተጠቀመች ያለችው ኤሌክትሪክ መኪናዎች፣ ሞባይል ባትሪዎች፣ ላፕቶፕ ባትሪዎቻቸው፣ በጣም ግዙፍ ግዙፍ የሚባሉ ፋብሪካዎችን የምታንቀሳቅሱባቸው ባትሪዎች፣ በጣም በርካታ ግብአት ፈጣሪ የሆኑ ነገሮች በጠቅላላ ከዚህ ሊቲየም አይን ጋ ተያይዞ በጣም ጥቅም ላይ የሚውል ነው የሚሆነው ማለት ነው። እንደሚታወቀው በነዚህ ቀጣይ ሀያ ና ሰላሳ ዓመታት ዓለማችን በከፍተኛ መጠን ያክል የግሪን ሃውስ የጋዝ ኢፌክቱን ለመቀነስ በተለይ የከባቢ አየር ሙቀትና ክላይሜት አሁን ባለበት ደረጃ ላይ ያለውን ችግር ለማቅረፍ ሲባል ይሄ ግሪን ኢኮኖሚ እያደገ ያለበት ጊዜ ነው። ስለዚህ ኢትዮጵያ እንደሚታወቀው በከፍተኛ መጠን የነዚህ ተመሳሳይ ነገር፣ ለምሳሌ አሁን የኤሌክትሪክ መኪናዎችን እያበዛች ያለች ሀገር ናት። እዞ እሱ ራሱን የቻለ ሌላ አጀንዳ ነው። እሱ ብዙ አይመለከተኝም፣ ግን የሪሶርሱን በተመለከተ ግን በጣም በሚገርም ደረጃ ከፍተኛ የሪሶርስ ክምችት በኢትዮጵያ ውስጥ ተገኝተዋል አለ አለ። እንግዲህ ይሄን ተመልክቶ ውስጥ ለው ሲሰሩ የቆዩ ብዙ ነገሮች አሉ። ሴክሪቱን ነግራቸዋለሁ። በዚህ በኢትዮጵያ ውስጥ ይህንን የማዕድን ማውጫ ስፍራዎች ኢትዮጵያ ውስጥ እንዳለ ሁሉ በግልጽ ተነግሯል፣ አሁን ይታወቃል። ግን ደግሞ ገና እየተጠኑ ያሉት ደግሞ የዚህ ሊቲየም አየን ባትሪዎች ማምረቻ የሚሆኑ ጥሬ እቃ አቅርቦት ያለባቸው የኢትዮጵያ ቦታዎች በጣም ብዙ እንደሆነ ዓለም ላይ እንግዲህ በሚገርማችሁ ደረጃ የሚያመርቱ ሀገራትን እነግራችኋለሁ አፍሪካ ውስጥም ያሉትን ጭምር እነግራችኋለሁ። ሁሉንም ስታዩ የኢትዮጵያ ከፍተኛ ክምችት እንደሆነ እየተነገረ ይገኛል ይገኛል ማለት ነው። የአሜሪካ ካምፓኒዎች፣ የቻይና፣ የአውስትራሊያ በጣም በከፍተኛ ፍጥነት ነው አሁን በዚህ ጁላይ ወር አካባቢ ጨምሮ ማለት ነው። አሁን ባለፉት ሁለት ወራት ውስጥ እስከ ጠቅላይ ሚኒስትሩ ቢሮ ድረስ ነገሮች በደንብ ዲል እያደረጉ ያሉበት ጉዳይ አለ ከዚህ ጋር ተያይዞ እነዚህ ስፍራዎች በተለይ ታንታንም የሚባል ማዕድን ለረጅም ጊዜ ለሞባይል ቦርዶች፣ ለሌሎችም ነገሮች ለመስራት ግብአት የዋለ ማዕድን ኢትዮጵያ ውስጥ በከፍተኛ መልክቱ እየተመረተ የባለፉት 30 ዓመታት በሀገሪቱ ሳትጠቀም በግል ሰዎች እየዘረፉት ለቻይና ካምፓኒዎች እየተቸበቸበ የታንታን ማዕድን ብዙ የተሸጠባቸው ቦታዎች አሉ። በእነዚህ ስፍራዎች ላይ ነው የተገኘው ማለት ነው። ኢትዮጵያ ውስጥ ከፍተኛ ክምችት ነው። ላይክ በሜትሪክ ቶን ራሱ ያለውን ነገር ሳሳያችሁ ይዘገንናል። ከሌሎቹ አፍሪካ ሀገር ውስጥ ካሉት ጋር ስታነጻጽሩት ማለት ነው። ይህንን ሀብት ይህንን የንጥረ ነገር ግብአት ዓለም በጣም በእጅጉ እየፈለገች ያለችበት ጊዜ ላይ እንዳለን መርሳት የለባችሁ። ምክንያቱም ኢሲ ቻይናዎች ብዙ ሬልዌይ፣ የባቡር መስመር ዝርጋታ በባለፉት አመታት በነበረው የኢትዮጵያ ኢኮኖሚ ላይ ከፍተኛ ባለውለታ ናቸው። የዘረፉትን ግን ዘርፈዋል፣ ወስደዋል፣ ግን ኢትዮጵያን ግን እንዳነቁ ደግሞ አይካድም። ምዕራባውያን ካደረጉት በላይ ቻይናዎቹ ዘርፈውም አንቅተውም ነው። ኢትዮጵያ አሁን ያላት የኢንጂነሪንግ አቅም፣ የራሱ በራሱ አቅም የምሰራቸው ምርቶች፣ አስፋልቱ፣ መንገዱ ሁሉ በጠቅላላ ከቻይና የተኮረጀ ነው። ቻይናዎቹ መጥተው እዚህ ሰርተው አሳይተው ኢትዮጵያውያን ደግሞ ያን ኮርጀው ነው አሁን እየሰሩ ያሉት ማለት ነው። ጋርመንቱንም ሁሉም ጨምሮ ማለት ነው። በእነዚህ 10 እና ሀያ አመታት ውስጥ ኢትዮጵያ የአፍሪካን ኢኮኖሚ የምትቆጣጠር ሀገር ነው የምትሆነው ተወደደም ተጠላም። ማንም ሚምራት ማን ኢትዮጵያን በከፍተኛ ፍጥነት አለምን ከሚመሩ ጥቂት ሀገራት መካከል አንዷ መሆኗ አይቀርም። ምክንያቱም በተለይ የአፍሪካን ኢኮኖሚ መያዙ አይቀርም። ምክንያት ያላት ሪሶርስ ሪሶርስ አይደለም ከፍተኛ የሰው ሀብት አቅም አላት ሀገሪቱ። በጣም ብዙ ተፈጥሮ ሀብቶች አሏት። እንደገናም ደግሞ በምስራቅ አፍሪካ ላይ በጣም አስፈላጊ የሚባል ቦታ ላይ ነው ያለችው ሀገሪቱ። ስለዚህ እነዚህን ነገሮች ላይ መሰረት ተደርጎ ያሉት ፕሮዳክሽኖች በትክክል ማህበረሰብ ወጣቱ እንዲጠቀሙ እንዲሰራው ከተደረገ ዓለምን መቀየር የምችል ሀገር ማስቻል የሚያስችል ማድረግ የሚያስችል አንድ በጣም ከፍተኛ የሆነ የንጥረ ነገር ስብስብ ስፍራ በኢትዮጵያ ውስጥ በዘግናኝ መጠን ተከምሮ ተገኝተዋል። ይሄም የሊቲየም አዮኖች፣ የሊቲየም አለቶች ማምረቻ ስፍራዎች ናቸው። ይሄ እንግዲህ በጣም መሰረታዊ ጉዳይ ስለሆነ በዚህ ዙሪያ ላይ መጠነኛ ቆይታ ላድርግላችሁ። መምህርና ጋዜጠኛ አብይ ይልማ ነኝ። እውቀት ታላቁ እግዚአብሔርን ታከብራለች። የምንሸጥላችሁ ወንበር፣ ጠረጴዛ ወይንም ሶፋ አደለም የ ኤልሮዎች ውበት፣ ምቹ ጥንካሬን ያማከሉ የቤት እና የቢሮ እቃዎችን እዚያ ያገኛሉ። አድራሻችን ሀያት አራብሳ መንገድ ዋልመስ ህንፃ ግራውንድ ላይ እንገኛለን። መተይቆብ All of these things. One of the reasons is that it easily does this. We እንግዲህ ክብራትና ክብራን የሣድስ ቤተሰቦቼ፣ እነዚህ የሊቲየም አየን ባትሪዎች ዓለም ላይ በጣም ተፈላጊ የሆኑበት ሲክሪት አለ። እንደሚታወቀው እነሱ ብቻ አደለም፣ ባትሪዎቹ የአልካላይ ባትሪ የሚባሉ ታውቃላችሁበት። በቤት ውስጥም ያሉትን ትናንሽ ባትሪዎችም ጨምሮ ማለት ነው፣ ለሪሞት ኮንትሮል የምትጠቀሟቸውን ባትሪዎች ሁሉ ጨምሮ አልካላይን ባትሪ፣ ኒኬል ሜታል ሃይብሪድ የሚባል የባትሪ ዝርያ፣ ሶዲየም አየን ባትሪዎች አሉ። እነዚህ ለወደፊቱ በጣም ተፈላጊ ሊሆኑ የሚችሉ ናቸው። ዚንክ አየን ባትሪስ የሚባሉ ስካንዲየም ሬዶክስ ፍሎ ባትሪስ የሚባሉ ሜታል ኤር ባትሪስ የሚባሉ አሉ። ከዛ ውጭ ግን ሊቲየም ባትሪዎች በጣም በጣም ተፈላጊ ናቸው። ሊቲየም ባትሪዎች ለምንድን ነው በዓለም ላይ አሁን በእጅጉ እየተፈለጉ ያሉት የሚለውን ነገር በትክክል ማየትና ማወቅ ያስፈልጋል። እነዚህ ባትሪዎች ሀይ ኢነርጂ ዴንሲቲ ያላቸው። ምን ማለት ነው? በጣም አነስተኛ በሆነች ባትሪ ውስጥ ጥቅጥቅ ያለ የኤሌክትሪክ ሀይልን ማመቅ ይችላሉ። የሊቲየም አለቶች ማለት ነው። ስለዚህ ቻርጅ ካረጋችሁ በኋላ በጣም ትንሽዬ በምትሆን ባትሪ ውስጥ የፈለጋችሁትን ሀይል ይዛችሁ መዞር ትችላላችሁ። ለምሳሌ የትልቅ መኪና ሊሆን ይችላል። ባትሪዋ ትንሽ ሆና ግን ረጅም ጊዜ አገልግሎት ላይ መዋል የሚችል ሀይልም አመቃ መያዝ የምትችል ናት። ተፈላጊ ናት። በየቦታው ላይ ፖርተብል ናት። እንደገናም ማንኛውም እ ፖርተብል የሚባሉ ባትሪዎች ተንቀሳቃሽ ባትሪዎችን በጠቅላላ ይዛችሁ በምትዞሩበት ረጅም ሰዓት የምትጠቀሟቸው ሞባይሎች፣ ሌሎችም የሊቲየም አየን ባትሪዎችን ይፈልጋሉ ማለት። ስለዚህ ሊቲየም አየን ባትሪ የወደፊቱ የዓለማችን በጣም ተፈላጊ የሆነ የሚቀጥል ነው። ፋስት ቻርጂንግ ኤንድ ዲስቻርጂንግ ኔቸር አለው። በፍጥነት ቻርጅ ያደርጋሉ፣ ከዛም ዲስቻርጅ ያደርጋሉ የሊቲየም አየን ባትሪዎች። ይሄም ተፈጥሯቸው በአኖድ እና ካቶድ የሚባሉት በሁለቱ መካከል ያሉ ኔጌቲቭ እና ፖዚቲቭ ጫፎቻቸው መካከል ሪቻርጀብል የሆነ የአዮኖቹ ሙቭመንት በጣም ፈጣን ነው። ከላይ ወደዛ ወደዚህ መፍጠን ይችላል ስለዚህ ባትሪውን በፍጥነት ቻርጅ ማድረግ ይችላል ማለት ነው። ስለዚህ ፈጣን ቻርጀር ላለባቸው ቻርጅ ለሚፈለግባቸው ሞባይሎችም ወይ ተንቀሳቃሽ ወይ መኪናዎችም ጭምር የሊቲየም አየን ባትሪዎች በጣም ተፈላጊ ናቸው። ሎንግ ላይፍ ስፓን አላቸው የሊቲየም አየን ባትሪዎች ረጅም ጊዜ መጠቀም ይችላላችሁ። ምናልባትም ከአንድ ሺ ሳይክል በላይ ሪቻርጅን መጠቀም ይቻላል። አንድ መኪና ከአንድ ሺ ጊዜ በላይ ቻርጅ እንደማድረግ ማለት ነው። ያ ማለት እንግዲህ ለብዙ አመታት መጠቀም ትችላላችሁ። ያም ረጅም ጊዜ አገልግሎት ላይ መዋል የሚችልበት ኔቸሩ አይቀንስም፣ አይወድቅም፣ አይሞትም። መጨረሻው ላይ ለሪሳይክል እንደሆነው ራሱ በፋብሪካ መልሶ መምጣት የሚችል ነው የሊቲየም አየን ባትሪዎች ማለት ነው። ሃይ ቮልቴጅ ኔቸር አላቸው የሊቲየም አየኖች እንግዲህ የፈለጋችሁትን ቮልቴጅ ያክል መጫን ትችላላችሁ። ለምሳሌ አንዳንድ አንድ የባትሪ ዝርያዎች ቮልቴጃቸው መጠነኛ ሊሆን ይችላል። የሊቲየም አየኖች ግን የሚሰሩ ባትሪዎች ብዙ ቮልቴጅ ለምሳሌ ባቡርን ማንቀሳቀስ የሚችል መኪናን፣ ጭነት መኪናን ማንቀሳቀስ የሚችሉ ባትሪዎችን ለስራ ብትሉ በሊቲየም አይን ባትሪዎች መጠቀም ትችላላችሁ። ኤፊሽንሲያቸውን በጣም የሚገርም ነው። የሊቲየም አይን ባትሪዎች በጣም ቬሪ ኤፊሽንት ናቸው። ፐርፎርማንሳቸውን በጣም ነው የሚገርመው። ለምሳሌ በጣም ቀዝቃዛ በተባሉ የዓለማችን ክፍል ላይ ባትሪዎችን መጠቀም ብትችሉ በሊቲየም እንደገናም ደግሞ በጣም ሞቃታማን ቢሆን ሊቲየም አይን ባትሪዎች በሁሉም ቦታ ላይ ኤፊሽንት ሆነው መገልገል ማገልገል የሚችሉ ናቸው። ሪቻርጅ ታያቸውም እንደዚሁ ማለትም ሪቻርጅ የማድረግ ተፈጥሯቸውም ባትሪ እሱ ነው ኔቸሩ የሚፈልገው። ስለዚህ ይሄም ተፈጥሯቸው በሊቲየም አይን ባትሪ የተሰሩት እነዚህ ባትሪዎች በጣም በከፍተኛ ፍጥነት ዓለምን እያጥረቀለቁ ያሉበት ጊዜ ላይ ነው ያለነው። ቀጣዩ የኤሌክትሪክ መኪናዎች ዓለምን በሚቆጣጠሩበት ሰዓት ላይ በከፍተኛ ፍጥነት አስፈላጊ ሆነው ከሚገኙት መካከል አንዱ ሊቲየም አይን ባትሪ የሆነ እየመጣ ነው ያለው። ስለዚህ ይሄንን በተመለከተ ኢትዮጵያ እንግዲህ እነዚህ ምርቶች እያመረተች ነው ያለ ማለት እነዚህ ምርቶች ያሉበት ስፍራ ላይ ነው እየተገኘን ያለ ነው። ወይም ደግሞ ኢትዮጵያ አሁን እየመጣች ያለችው ወደዚህ ነው። ይህም ባትሪ መሰረት አድርገው እነዚህ ማዕድናት በከፍተኛ ፍጥነትና ክምር ኢትዮጵያ ውስጥ ተገኝተዋል። ነገር ግን በጣም የሚያሳዝን ነገርም ባሉ ከዚህ ጋር ተያይዞ በጣም ብዙ ፉክክር ያለበት ታያላችሁ። አሜሪካዎቹንና የቻይናዎቹ በዚህ ዙሪያ ላይ የማምረቻ ስፍራውን በተመለከተ እኔ እወስዳለሁ እኔ የሚለው ፉክክር በጣም ጨምሯል ማለት ነው። እንግዲህ በዓለም ላይ በከፍተኛ ፍጥነት ሊቲየምን የሚያመርቱት አውስትራሊያ፣ ቺሊ፣ አርጀንቲና፣ ቦሊቪያ፣ ቻይና፣ ቻይና ታመርታለች በጣም ብዙ፣ ዚምባብዌ በአፍሪካ ውስጥ፣ ዩናይትድ ስቴትስ እና ፖርቱጋል። በዓለም ላይ በከፍተኛ ፍጥነት መጠን ማለት ነው የሊቲየም አይን ባትሪዎችን ያመርታሉ። ነገር ግን እጥረት አለ። አሁን በቅርቡ ለምሳሌ ፕሬዚዳንት ትራምፕ ከ ዩክሬን የሚፈልጉት ሬር እርዝ የሚባል ነጥረ ነገሮች አሉ፣ በሚል እዛ የፈለጉት ነገር ነበረ። ታውቃላችሁ በቅርቡ ማለት ነው። ለድርድር ለጦር መሳሪያ ለሌሎችም ሬር እርዝ መታል ይሰጠኝ የሚል ማለት ነው። ከዛ እኔ ይሄን አገልግሎት ሰጥሻለሁ ብላ ለዩክሬን አሜሪካ ያደረገችው ዲል አለ። ያ እንግዲህ በዩክሬን ያለው ከ500 ሺ ያላነሰ በጣም ትንሽ ያክል የሊቲየም መጠን ያለው ነገር ግን ኢትዮጵያ ውስጥ ያለው አሁን ኢትዮጵያ ውስጥ የተገኘው ያለው የዚሁ የሊቲየም አየን ባትሪ ክምር ግን በጣም በጣም የሚገርም እንደሆነ ታያላችሁ። በዓለም ላይ ከፍተኛ የሊቲየም አምራች ከሆኑት ሀገራት መካከል አንዷ፣ በአንደኛ ደረጃ ካሉት መካከል አንዷ አውስትራሊያ ናት። አሁን አውስትራሊያ ያላት ሪዘርቭ ምን ያህል እንደሆነ እዩ። 6.2 ሚሊየን እስከ 7 ሚሊየን ሜትሪክ ቶን ነው። በአፍሪካ አንደኛዋ አምራች ደግሞ ዚምባብዌ ናት። ዚምባብዌ 586179 ሜትሪክ ቶን ነው። ማለትም ግማሽ ሀፍ ሚሊየን ሜትሪክ ቶን ነው ያላት። ኦኬ፣ በአመት ይህን ታመርታለች። አሁን የኢትዮጵያ የተገኘውን ደግሞ ላሳያችሁ። በኢትዮጵያ የተገኘው በ150 ሚሊየን ቶን ነው። 150 ሚሊየን ቶን በጣም በጣም ብዙ ነው እንደምታዩት ማለት ነው። ይሄ እንግዲህ አሁን አንዱ ሳይት ብቻ ነው። ይሄ በምስራቅ ጉጂ ዞን አካባቢ ነው። ቀንጢቻ በሚባል የሚታወቅ ስፍራ አለ። እንደሚታወቀው ከዚህ ቀደም የታንታለም ምርት ያለበት ነው። ኢስት ጉጂ አካባቢ፣ በምስራቅ ጉጂ አካባቢ 150 ሚሊዮን ቶን በሚገርማችሁ ሁኔታ በዚህ ቦታ ላይ ከፍተኛ የሆኑ ውስጥ እንትኖች ነበሩ። ከዚህ ቀደም በታንታንም ማዕድን አምራቾች መካከል ባለ ውጥረት ማለት ነው ብዙ ችግር ነበረ። እዚህ ቦታ ላይ ኢፌክቲቭሊ አልተሰራም። ንብረቶች ተዘርፈዋል፣ ሀብቶች ተዘርፈዋል፣ ወጥተዋል ከኢትዮጵያ በስፋት ኢትዮጵያ ብዙ አልተጠቀመችም። አሁን ባለበት ሁኔታ ግን ኢትዮጵያን ሊጠቅማት በሚችል መልኩ ጉዳዮች እየተሰሩ እንደሆነ በትክክል ታውቋል ማለት ነው። መረጃዎች እንደሚሉት ኢትስ ፕሪቲ ሾኪንግ ት ግሎባል ዲማንድ ፎር ሊቲየም ሃዝ ኢንፋክት ኢንክሪዝድ ኢን ነክስት ፊው ርስ በቀጣዮቹ ጥቂት ዓመታት እንዴት እንደሚያደግ እና ግሎባል ኮንሰፕሽን ፎር ሊቲየም ዋዝ አባውት አራውንድ 70 ሚሊየን ሜትሪክ ቶን ነው። ከ2017 ጀምሮ እስካሁን ባለው 7 ሚሊየን ሜትሪክ ቶን ብቻ። ኢትዮጵያ ያላት 150 ሚሊየን ሜትሪክ ቶን ማለት ይሄ ከቅንጥቻ ብቻ ነው። ባይዘወይ ለምሳሌ አፋር አካባቢ ላይ እንዳለ ታውቋል። በወሎ አካባቢ ላይ እንዳለ ታውቋል። በምዕራብ አፍሪካ የኢትዮጵያ ክፍሎች አካባቢ ላይ አለ። ነገር ግን አሁን የተገኘው በትክክል አገልግሎት ላይ መዋል የሚችል ሲቹዌሽኑ የተመቻቸለት የጉጂው ነው። ይሄ 150 ሚሊዮን ሜትሪክ ቶን ነው። አለም ግን ያስፈለጋት 70 ሚሊዮን ነው። አያችሁ የአለምን ሙሉ ፍላጎት መድፈን የሚችል የታንታንም የሊቲየም ባትሪ ዝርያ ነው ኢትዮጵያ ውስጥ የተገኘው ማለት ነው። መረጃዎች እንደሚያሳዩት እንግዲህ 120 ሜትሪክ ቶን በ2012 ጨምሯል፣ 180 ሜትሪክ ቶን ደግሞ እያለ አሁን ጨምሯል ማለት ነው። ዓለም በጣም በከፍተኛ ደረጃ ላይ ፍላጎት አላት። እዚህን አየን ማለት ነው እና በኢትዮጵያ ውስጥ ያለው ኢትዮጵያ ሲድን ሊቲየም ትሬዠር በሚል ይሄ ዶክመንት ሲያሳይ ምን ይለዋል ፎይዝ ዘ ቂንቲቻ ማይን አባውት 600 ኪሎ ሜትር ሶፍ ከአዲስ አበባ 600 ኪሎ ሜትር ርቀት ላይ ያለ ቂንቲቻ በሚባለው ቦታ ላይ ይሄ ለታንታነም ቁፋሮ በጣም የሚታወቅ ስፍራ ነው። ባይ ዘ ወይ ሲዳማ ዞን ውስጥም በስዳም ሲዳማ ክልል ውስጥም በከፍተኛ ደረጃ የታንታነም እንደገናም የዚህም የሊቲየም አየን ባትሪዎችን ማምረት የሚችል ግብአት እንዳለ እየተነገረ ይገኛል ማለት ነው። ይሄ እንግዲህ በዚህ ቦታ ላይ በቂንጥቻ አካባቢ ላይ እንደሚታወቀው ታንታለም የሚባለው ንጥረ ነገር ከ1990ዎቹ እስከ 2017 ድረስ ሲመረት እንደቆየ ይታወቃል። እየተመረተ ሀገሪቱ ሳትጠቀም ሲዘረፍ የኖረ ነው። ያው 2017 ላይ እንዲቆም ተደርጓል ቦታው ላይ አምራቾቹ ጋር የነበረ አለመግባባት ስለነበረ፣ ስለዚህ ኢትዮጵያ ያው አግኝታለች፣ ያገኘችው 20 ሚሊዮን ዶላር ያክል በዓመት ታገኝ ነበረ ግን አንድ ቢሊየንም ከዛም በላይ ዶላር በአመት ማግኘት የሚቻልበት የነበረውን ነገር በጣም ተበልቷል በጣም ብዙ ሚስቺፍ ተሰርቷል ከዛ ቀድሞ የነበሩ በዛ ምርት ላይ የተሰማሩ የነበሩ ካምፓኒዎች ላይ በጣም ብዙ ችግር ነበረ በተለይ አንድ የእስራኤል አገር ካምፓኒም ጭምር ነበረ እዛ ቦታ ላይ ያ ብቻ አይደለም የአውስትራሊያውን ወጥቶ ነበረ መልሶ አሁን ከአሜሪካዎቹ ጋር ሆኖ የአውስትራሊያ ካምፓኒ መጥቶ ለማምረት በቻይናና በኢትዮ ኢትዮጵያ በአሜሪካ መካከል የኢትዮጵያን አሁን ያለውን የዚህኛውን የሊቲየም አይን ባትሪ ለማምረት የሚያስፈልገው ፉክክርና ሽኩቻ በእጅጉ ጨምሮ ታዩታላችሁ ማለት ነው። እንግዲህ አሁን ባለበት ሁኔታ አለማችን በከፍተኛ ደረጃ ሊቲየም እየፈለገች ነው። እስከ 2030 በጣም በብዙ በሶስት እጥፍ ያክል ይጨምራል። ኢትዮጵያም ሀዝ አ ሎት ኦፍ ኦፖርቹኒቲ ዛት ኩድ ቢ ኤክስፕሎይትድ ስለዚህ ኢትዮጵያም ብዙ ኦፖርቹኒቲ ያላት ናት። የሚሆነው ይሄ እንግዲህ በጣም በብዙ መልኩ ኢትዮጵያን ያግዛታል። በተለይ ከፍተኛ የሆኑ የኤሌክትሪክ ምርቶችን ለማምረት የሚያስችላትን አቅም ይጨምርላታል። እዚሁ ሀገር ውስጥ ባትሪዎች መገጣጠም ይችላሉ። እዚሁ ሀገር ውስጥ አቅም አለ። ይህንን አቅም ተጠቅሞ በከፍተኛ ፍጥነት ነገሮችን መስራት የሚቻልበት ብዙ ኦፖርቹኒቲ ከፊት ለፊታችን እንዳለ የምታዩት መሆኑን ትረዳላችሁ ማለት ነው። ይሄ የአፍሪካን ኢንቴሊጀንስ የተባለው ተቋም በሚያሳየው መረጃ መሰረት ስታዩ ሊቲየም ፍሮም ዘ ከንቲቻ ማይን ኮቬትድ ዋንስ አጌን በሚል ተነስቷል ማለት ነው። እንግዲህ እዚህ ቦታ ላይ የምታዩቸው ሀገራት አሜሪካና ቻይናዎች ይህን ማዕድን አውጥቶ ለመጠቀም የሚያደርጉት ፉክክር አሁን እንደ ጨመረ መረጃዎች ያሳያሉ። አር ደብሊው ጂ ሊቲየም የሚባል ካምፓኒና አሜሪካን ፈርም አሬና ኢንቨስተርስ የሚባል የአሜሪካ ተቋማት እንግዲህ በጁላይ ወር ላይ 2025 ባለፉት ሁለት ወራት ማለት ነው በኢትዮጵያ ኢትዮጵያ ጠቅላይ ሚኒስትሩ ቢሮ ድረስ ተገኝተው በዚህ ዙሪያ ላይ ያው በግልጽ እንደሚያሳየው የዚህኛውን ፕሮጀክት መልሰው እነሱ መያዝና ያንን ማውጣት እንደሚፈልጉ ከፍተኛ ፍላጎት እንዳላቸው ማመርከ ማመልከቻዎቻቸውን ይዘው ቀርበዋል የቻይና መንግስት እንደዚሁ በከፍተኛ ፍጥነት ይሄንን ጉዳይ ላለማጣት ከፍተኛ ፉክክር እያደረገ እንዳለ ታውቋል ማለት ነው እዚህ ጋር እንደምታዩት እንግዲህ አሬና ኢንቨስተርስ የሚባለው ተቋም አለ እንደገና RWG የሚባለው ሊቲየም አምራች RGW RWG ሊቲየም የሚባል አምራች ተቋም አለ አውስትራሊያዊ ነው እነዚህ ተቋማት የሚያደርጉት ጉዳይ በጣም በከፍተኛ ፍጥነት ኦንጎንግ ዲስፒዩት ላይ በዚህ እየተከናወነ በዚህ ማዕድን ምርጫው ወይም ማውጣት ሂደቱ ላይ በተመለከተ የሊቲየም ባትሪዎችን ለማውጣት የሚደረግ ባለፉት ዓመታት የተደረገ የነበረ ውጥንቅጥ ነበረ። ይሄን ነገር ለማውጣት ማለት ነው ከፍተኛ የሆነ የሀገራት እዚህ ቦታ ላይ ያላቸው እስራኤል ላይ አሜሪካዎቹ፣ አውስትራሊያ፣ ቻይና ይሄን ነገር በተመለከተ ከፍተኛ ውጥንቅጥ አለ በእነዚህ ሀገራት መካከል ይሄንን ማዕድን አውጥቶ ለመጠቀም ከኢትዮጵያ ጋር ሼር ለማድረግ ማለት ነው። እንግዲህ ኢትዮጵያ ከፍተኛ የብዙ የማዕድናት ሀብት ያለባት ሀገር እንደሆነች ትታወቃለች። ለሀገሪቱ የተረጋጋ ሰላም የተረጋጋ ነገር ቢኖር ማንኛውንም ነገር በከፍተኛ ፍጥነት መስራትና መለወጥ መለወጥም የምችል ሀገር ሆና ነው እየተከሰተች ያለችው። ስለዚህ ብዙ ጊዜ በሚሆኑት ነገሮች ዙሪያ ላይ መጸለይም መልካም ነው። ማለትም እግዚአብሔር ከሆድቃችን ውስጥ ከመሬት ከርሳችን ውስጥ የተቀመጡትን ማዕድናት ፈልቅቀን አውጥተን መጠቀም እንድንችል ሀብት እንዲሆን ይ ይሄ ያው የቄንጥቻ ማዕድን ቁፋሮ ቦታ እዚህ እንደምታዩት ለረጅም ጊዜ በአታንታለም ምርት ላይ የሚታወቀው ይሄ ቦታ አሁን ደግሞ ቀጥሎ የዚህ የሊቲየም አይን ባትሪዎችን ማምረቻ ሀብ እንድትሆን ኢትዮጵያ በአፍሪካ ውስጥ ካሉት አምስት ሀገራት መካከል ስድስተኛዋ ወይም ምናልባትም በብዛትም አንደኛ አምራች ሆና ልትከሰት የምችልበት ነገር ከፊት ለፊታችን አለ ማለት ነው። ስለዚህ የዓለማችን ቀጣዩ የኤሌክትሪክ መኪናዎች፣ የአውሮፕላኖች፣ ሌሎችም የኤሌክትሮኒክስ እቃዎች ግብአት በጠቅላላ ባትሪን ሲፈልግ ኢትዮጵያ ግንባር ቀደም ሆና የምትመጣበት ጊዜ እየመጣ እንዳለ ታያላችሁ ማለት ነው፣ ውድ ቤተሰቦቼ። ስለዚህ እነዚህን ኢኒሽቲቭስ እነዚህን አይነት ነገሮችን በመውሰድ መጸለይ ጥሩ ነው። ለሀገር መጸለይ መልካም ነው። ይ ለሚሆነው ነገር በጠቅላላ መጸለይ እግዚአብሔር እውነት ከእርስ ምድራችን ውስጥ ያለውን ሀብታችንን ብንመለከት ይ ከመዋጋት ከመገዳደል፣ ከመጨራረስ በሆዳችን ውስጥ ያለውን ነገር ተመልክተን ለጋራ ለጋራ ኃይል መኖርና መስራት የምንችልበትን ነገር በማሰብ ጥሩ ነው። በእውነት ለመናገር ማለት ነው መቼ ሰላም እንደምናገኝ አላቅም፣ ግን ሙሉ በሙሉ ሰላም ሆኖ የኢትዮጵያ ከፍተኛ የሆነ ገጸ በረከት የሆኑትን ነገሮቿን አንጡራ ሀብቶቿን የምንመለከትበት ጊዜ ሩቅ እንደማይሆን ግን አምናለሁ። ስለዚህ ውድ ቤተሰቦች እንጸልይ፣ እኛ ይሄ ነገር እንደገባን፣ ለሀገር ይሄ ጉዳይ እንደሚቆረቁረን አካላት ልንጸልይ እንደሚገባ መጠቆም ወዳለው ለዚህ የአእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ይልማ እውቀት ታላቁ እግዚአብሔር ታከብራለች የምንሸጥላችሁ ወንበር ጠረጴዛ፣ ወይንም ሶፋ አይደለም። የ27 ዓመት ልምዳችንን ነው። ኤልሮዎች ነን። ውበት፣ ምቹ፣ ጥንካሬን ያማከሉ የቤትና የቢሮ እቃዎችን እዚያ ያገኛሉ። አድራሻችን ሀያት አራፍሳ መንገድ ወልመስ ህንፃ ግራውንድ ላይ እንገኛለን። መተይጎብነ